በተጨማሪ መረጃ ሊያደርሱን በአማራ ክልል ወጣቶችና ስፖርት ጉዳይ ቢሮ የወጣቶች ስብዕና ልማት ክትትልና ድጋፍ ዳይሬክተር አቶ ደሳለኝ ይታየው እዚህ ስቱዲዮ ተገኝተዋል። ከእሳቸው ጋር አጠር ያለ ቆይታ የምናደርግ ይሆናል። ላብራችን ቆዩ። አቶ ደሳለኝ እንኳን ደህና መጡ። እንኳን ቆያችሁ። መልካም። እንግዲህ ቀደም ሲል በዜናዎችም እንደተከታተል ነው የወጣቶች ስብዕና ግንባታ ከፍተኛ አስተዋጽኦ አላቸው የሚባሉት እነዚህ የስብዕና ግንባታ ማዕከላት አስፈላጊ ናቸው እና በክልሉ ምን ያህል በቂ ናቸው የሚለው እናንሳ። እስኪ በቅድሚያ መልካም። ያው ማዕከላት እስካሁን ድረስ በክልሉ ያሉን 477 ማዕከላት ናቸው። እነዚህ ደግሞ ከወጣቱ አጠቃላይ ቁጥርና ፍላጎት አኳያ ሲታይ እጅግ በጣም አነስተኛ ናቸው። የስብዕና ልማት ማዕከላት በትንሹ በቀበሌ አንድ ሊኖረን ይገባል። ፓኬጁም ይሄንን ነው የሚያስቀምጠውና ነገር ግን አሁን ቅድም በገለጽኩት ቁጥር ደረጃ ላይ ነው ያሉትና እጅግ በጣም አነስተኛ ናቸው ከወጣታችን ቁጥር አንጻር ሲታይ ማለት ነው። መልካም። ያ ቁጥሩ አነስተኛ መሆኑ እንዳለ ሆኖ ያሉት የስብዕና መገንቢያ ማዕከላት ስለታሰበላቸው ዓላማ እየዋሉ ነው ወይ? ወል ለታሰበላቸው ዓላማ የሚውሉ አሉ። ግን ደግሞ አልፎ አልፎ ከዓላማቸው ውጭ አገልግሎት ላይ ያሉ ማዕከላትም አሉ። አሁን ላይ እንኳን አገልግሎት እየሰጡ ያሉት ቅድም ከገለጥኩት ማዕከላት ውስጥ ሁለት መቶ ሰባ ሰባቱ ናቸው። ሁለት መቶዎቹ አገልግሎት እየሰጡ አይደለም ወይም ደግሞ በሌላ መንገድ ለሌላ አገልግሎት ውለዋል ማለት ነው። ወደ 48 የሚሆኑ ማዕከላት በግለሰብ ደረጃ ወይም ደግሞ በመንግስት በራሱ እና በባለሀብቱ የተነጠቁ ናቸው ማለት ነው። ሌሎቹ ደግሞ አገልግሎት ሙሉ ባለመሆኑ ለወጣቶቹ አገልግሎት እየሰጡ አይደለም ማለት ነው፣ እና ቁጥሩን ገለጽኩት እንጂ 477 ናቸው አልኩ እንጂ ከ477 ውስጥ እስካሁን አገልግሎት እየሰጡ ያሉት 277 ናቸው ማለት ነው። ከዚህም ባሻገር አገልግሎት ከሚሰጡትም ውስጥ በትክክል አላማውን ሊያሳካ በሚችል አኳኋን አገልግሎት የማይሰጡም አሉ። አንዳንዶቹ በነበረን ክትትል አረቄ የሚሸጥባቸው ሁሉ ማዕከላት ያገኘንባቸው ሁኔታዎች አሉና እነዚህን ለትክክለኛ አላማ እንዲውሉ በማድረግ ረገድ ወጣቶች እራሳቸው፣ ማህበረሰቡ እና አስፈጻሚ አካሉ ተቀናይቶ በደንብ ስራ ሊሰራባቸው ይገባል ማለት ነው። ግን እንዲህም አሉ ለማለት ነው። ብዙውን ጊዜ የኔም ጥያቄ ይሄ ነው። ብዙውን ጊዜ ከተሞች አካባቢ ሰፊ ቦታዎች ተከልለው ይሰጣሉ፣ ለወጣቶች ስብዕና ግንባታ ማዕከል ተብሎ ይሰጣሉ እና ስናያቸው በግዴለሽነት የተያዙ ራሳቸው ገበያ መንጭተው ራሳቸው ከውበትም አንጻር ስናያቸው ብዙ ጊዜ የከተማ ገጽታ ያበላሻሉ የሚባሉትም እነዚህ ተቋማት ናቸው እና እነዚህን ክትትልና ቁጥጥር አድርጎ ወጣቶች ተጠቅመባቸው ገቢም እያመነጩ ጎን ለጎን ራሳቸውን በውበትም በአገልግሎትም እየሰፉ እንዲሄዱ ከማስቻል አኳያ ምንድን ነው ያለው ችግር? አንዱ ትልቁ ችግር መጀመሪያ መነሻ የሚሆን ነገር አለመኖር ነው። አሁን ማዕከላት አገልግሎት ይሰጡ ዘንድ በመጀመሪያ ደረጃ በቁስ መሟላት አለባቸው። ያስፈልጋየውን አገልግሎት እንዲሰጡ ግን ግንባታ ይገነባና ቁሳቁስ የላቸው ባዶ ናቸው። ስለዚህ ወጣቱ ሳይጠቀምባቸው ለሌላ አገልግሎት የሚውሉበት ሁኔታ እናያለን። ዞሮ ዞሮ ግን ይሄንን ቅደም አብዮት እንደገለጽከው አሁን ላይ ማዕከላት ወደ ሶሻል ኢንተርፕራይዝ ማደግ አለባቸው የሚል ሐሳብ ተይዞ በሱ ላይ ስራ እየተሰራ ነው። ራሳቸው ገቢያ መንጭተው ራሳቸውን እያስተዳደሩ ለወጣቱ ግን ደግሞ በአነስተኛ ደረጃ አገልግሎቱን የሚያቀርቡ እንዲሆኑ ማድረግ ላይ ስራ መሰራት አለበት ተብሎ አሁን ላይ የተሻለ ደረጃ ያላቸውን ማዕከላት ወደዚህ እንዲገቡ እያደረግን ያለ ነው ማለት ነው። አሁን ለምሳሌ ባሕር ዳር ላይ ብናይ ሞዴል ማዕከሉና ሽንብጥ የወጣቶች ማዕከል ጥሩ አገልግሎት እየሰጡ ነው፣ በወጣቶች በራሳቸው እየተመሩ ነው ያሉት አገልግሎቱንም በስፋት ለወጣቶቹ እያቀረቡ በራሳቸውም ሀብት እያመነጩ ራሳቸው እየተዳደሩ ያሉበት ሁኔታ ነው ያለው ማለት ነው። ስለዚህ ሌሎችም በዚህ ደረጃ እንዲያድጉ እንዲጎለብቱ ከሚኒስትር መስሪያ ቤቱ ጋር ሆነን እየሰራን ነው፣ የምንሄደው ወደዛ ነው ማለት ነው። አብዛኞቹ ወጣቶች ማለት በሚቻል ደረጃ በሱስ ውስጥ ነው ያሉት አሁን ላይ። አሁን ደግሞ ጎን ለጎን አሁን ብናነሳቸው ሀሳቦች ደግሞ እንደዚ፣ የግንባ የስብና ግንባታ ማዕከል የምንላቸው ደግሞ አብዛኞቹ ወደ ተፈለገላቸው አላማ የዋሉ አይደለም። ቀደም ሲል ዘገባችን ላይ የማይተናል አሁንም በቀጣይ ደግሞ ለመገንባት የታቀዱ የስብና ግንባታ ማዕከላት አሉና ከቁጥር ብቻ አንጻር እንዳይሆን ከወጣቶቹ ምንድን ነው የሚጠበቀው? እንደ ተቋምስ ምንድን ነው ለቀጣይ ስራ ላይ የሌሉት ወደ ስራ እንዲገቡ ለቀጣይ የሚገነቡትም ደግሞ ያን መስመር ይዘው ሶስት ላይ ያሉት ወጣቶች ወደዛ ማዕከል መግባት የሚችሉበት መጠቀም የሚችሉበት መንገድ እንዲፈጠር ምንድን ነው የተመቻቸው? ነገር እንግዲህ ወጣቶች በራሳቸው መንገድ እነዚህ መንግስት የሚያቀርባቸውን አገልግሎቶች መጠቀም መቻል አለባቸው ማዕከላቱ በተገቢ መንገድ ግልጋሎት እንዲሰጧቸው በማዕከሉም ላይ በተገቢው መንገድ መገልገል መቻል አለባቸው። የመጀመሪያው ማዕከሉን ጽዱ ማድረግ ለነሱ ምቹ እንዲሆኑ ዩዝ ፍሬንድሊ እንዲሆኑ የማድረጉ ኃላፊነት በወጣቶቹ ላይ ይጣላል ማለት ነው። ነገር ግን መጀመሪያውኑ ማዕከላት በሚገነቡበት ጊዜ አሁን ይሄ በማህበረሰቡ ዘንድም በመንግስትም ደረጃ በሌሎችም በባህላዊቱም ደረጃ ስናየው ማዕከላትን እንዲሁ የመዝናኛ አድርጎ የመውሰድ እንትን ያለው፣ ግን ማዕከላት እንደዛ ብቻ አደሉ። የወጣቶቹ አጠቃላይ ስብዕና የሚቀረጹባቸው ነው ናቸው። ከ16 በላይ አገልግሎት የሚሰጡ ናቸው። ወደ አራት የሚሆኑ የማዕከላት ደረጃዎች አሉ። ሞዴል፣ ሁለገብ፣ መካከለኛ፣ አነስተኛ የሚባሉት ናቸው። ምንም አነስተኛ የሚባለው እንኳን ከአራት ያላነሰ አገልግሎት መስጠት መቻል አለበት፣ ትንሹ ማለት ነው። ትልቁ ሞዴል የሚባለው ደግሞ ከ16 አይነት አገልግሎት በላይ የሚሰጡ ናቸው። ምናልባት እነሱን መጥቀስ ቢያስፈልግ የቤተ መጻሕፍት አገልግሎት ይሰጣል፣ የመረጃ የአይሲቲ ማዕከልነት አገልግሎት ይሰጣል፣ ወጣት ተኮር የጤና አገልግሎቶችን ይሰጣል፣ የስነ ልቦና ድጋፍና ምክር አገልግሎት ይሰጣል። ስልጠና፣ እጅግ በጣም በርካታ ናቸው። ኢቭን የሙያ ክሎት ሁሉ የሚያዳብሩባቸው ናቸው እና ይሄንን አመለካከት አዘቬሪ ቢግኒንግ ማስወገድ ያስፈልጋል ማለት ነው። ይህን ከአስፈጻሚ አካሉ ማለት ነው። አስፈጻሚ አካሉም በዚህ ልክ ማዕከላት የወጣቶች ስብዕና መቅረጫ ናቸው የሚለውን ሀሳብ ይዞ የተሟሉ ማድረግ ልክ እንደ ትምህርት ቤት እንደ ጤና ተቋሙ ድጋፍ መስጠት አለበት። ባለሀብቱም በዚህ ልክ ደግሞ ኢንቮልቭ ማድረግ አለበት ማለት ነው ማዕከላትን በመገንባት ረገድ ይሄ ሲሆን ከትምህርት ቤት ውጭ ያለው የወጣት ክፍል እነዚህ ማዕከላት ውስጥ ገብቶ አገልግሎቱን የሚያገኝበት የሚያገኙበት እድል ይፈጠራል ማለት ነው እና በዚህ ልክ እየሰራን አይደለም። ይብን አሁን እንደው በግልጽ ለመናገር ያክል ለስብዕና ልማት ማዕከላት ተብሎ አሁን አሁን ነው ይብን መንግስታዊ ያልሆኑ ድርጅቶችንም አሁን አምረፍን ቅድም በዜናችን ላይ እንደሰማ ነው እንዲህ እንዲህ አይነት ድርጅቶች መጥተው በስብዕና ልማት ማዕከላት ላይ እንዲሰሩ እየተደረገ ነው። መንግስትም በዚህ ረገድ ልዩ ትኩረት ሰጥቶ በካፒታል በጀት ጭምር ደግፎ ማህበረሰቡንም ኢንቮልቭ በማድረግ ስራ መስራት አለበት። ይህንን የእኛም ተቋም ጭምር ኃላፊነት ወስዶ እየሰራ አቶ ደሳለኝ ይታየው በአማራ ክልል ወጣቶችና ስፖርት ጉዳይ ቢሮ የወጣቶች ስብዕና ልማት ክትትልና ድጋፍ ዳይሬክተር እዚህ ስቱዲዮ ተገኝተው ላነሳንላቸው ጥያቄ ምላሽ ስለሰጡን እጅግ አድርገን እናመሰግናለን። መልካም